ጊዜ ቅዱስ ገብርኤል የምስራች ያሰማችሁ የኢትዮጵያን መከራ በቃ ብሎ ሰላም ያሰማኝ። መላከ ሰላም ነው ቅዱስ ገብርኤል ለምኑትማ። መላከ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። አትፍሩ የሚል ፍርሃት የሚያረቅ መልአክ ነው። ዘካርያስ አትፍራ አለው ሊቃውንት ሲተረጉሙ ለመላእክ ፍራት አርቆ መናገር ልማድ ነውና፣ ይላል። መልአክ ፍራት አርቆ ይናገራል። ሰይጣን ግን ፍራት አርቆ አይናገርም። ፍራት ያርቃል። የተቋጠረ ይፈታል። የቅዱስ የእግዚአብሔር ስም ያረፈበት ስም ሁሉ ይፈራል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ገብርኤል፣ እስኪ እዚህ ውስጥ ምን አለ? ምን አስተዋላችሁ? ኤል የሚል ስም አለ። አሁን ገብርኤል ብለን በጠራኝ ጊዜ በዚህ በቅዱስ ገብርኤል ስም ላይ የማን ስም እንደ ዘይት ፈሷል? የእግዚአብሔር ስም ፈሷል። ገብርኤል ሲባል እግዚአብሔር ለዚህ ነው እስራኤልን ስሜ በላዩ ላይ አለና መላኬን እንዳታሳዝኑት ተጠንቀቁ ያለ። ለዚህ መላክ ስሰግድ፣ ለቅዱስ ገብርኤል ስሰግድለት በላዩ ላይ የፈሰሰ እግዚአብሔር ስም አለ ይሄን ስም ይዞ ነው የሚመጣ። ቅዱስ ገብርኤል ሲመጣ ገብርኤል ገብርኤል ገብርኤል ሲሉት፣ ሊቃውንቱ በማህሌት አባቶቻችን፣ በሰዓታቱ መርገፍ መተርጉሟንም ሲያስተምሩ ገብርኤል ሲሉት፣ እናንተም መልኩን እየደገማችሁ ገብርኤል ስትሉት የሆነ ነጠላ አካል አይደለም የምትሉት። በላዩ ላይ የፈሰሰውን የማንን ስም ጨምራችሁ ነው የምትሉት? የእግዚአብሔርን ስም ያ ይመጣና ያስከብረናል። ያ ይመጣና የተቋጠረውን ይፈታልናል። ቅዱስ ገብርኤል ግርማ ያለውን ክብር የሚሰጠውን ሞገስ የሚያጎናጽፈውን የእግዚአብሔርን ስም ተሸክሞ ነው የሚመጣ እስመ እግዚአብሔር ይሁ ክብረ ወሞገሰ እግዚአብሔር ክብርን ባለሟልነትም ይሰጣል። እያስተጸንሶሙ እግዚአብሔር ለለያውሩ በይወሃት በቅንነት ጸንተው የሚኖሩትን እግዚአብሔር ከባለጸግነቱ አሳጥቶ አያስቸግራቸውም። እግዚአብሔር ክብርና ሞገስን ይሰጣል። ገብርኤል የሚለው ስም ይፈራል። ለእኛም ፈራው እንወደዋለን። አጋንንት ይፈሩታል። ለምን? የእግዚአብሔር ስም በላዩ ላይ ፈሷል። ሰይጣን ይፈራዋል። አናብስቱ ይፈራሉ። እሳት ይፈራዋል። የቅዱስ ገብርኤልን ስም ሲመጣ እኮ የሰለስቱ ደቂቅ ሰዓት ጸጥ አለ። ታዲያ ቅዱስ ገብርኤል ደግሞ የእግዚአብሔርን ስም ተሸክሞ ነው የሚመጣው። ጎበዝ፣ የእግዚአብሔርን ስም የእግዚአብሔር ስም እኮ ሰማይና ምድርን እንደ ቅቤ ያቀልጣቸዋል። ይሄን ስም ተሸክሞ ለሚመጣ መልክተኛ አፈር ትቢያ ቢልሱለት ያንሰዋል እንጂ ይበዛበታል። ይሄን ስም ተሸክሞ ለሚመጣ ገብርኤል ይህን ይዞ ነው የሚመጣ። እሱ ሲመጣ ለዚህ ነው ምድር ትንቀጠቅጣለች የምነገጹ ለመላክ በረሃት ምድር አለ ቅዱስ ዮሐንስ፣ ከመላኩ ፊት የተነሳ ምድር አበራች ነው የሚለው። ወራ ዮሐንስ ላይ ከመላኩ ፊት የተነሳ ምድር አበራች። ጨለማ የሚፈራው ስም ነው፣ ገብርኤል ማለት። እውነቴን ነው የምነግራቸው። መላከ ብርሃን ወሶበሬ እግዚአብሔር ለሊሁ እግዚአብሔር ንጽህናኪ ፈነወ መላኩ ብርሃናዊ ብርሃናዊ የዘመን ፀሐፊ እግዚአብሔር ንጽህናሽን ቅድስናሽን ባየ ጊዜ ተርታ መላኪ አይደለ ባለሟል መላኩን ያልታወቀ መላኪ አይደለ ቅዱስ ገብርኤልን መላከ ጽልመት አይደለ መላከ ብርሃን ቅዱስ ገብርኤልን ላከል ወዳንች ላከ። ና ለባርያ ቆስ የቅዱስ ገብርኤል ስም ግርማ አለው። ሲመጣ እሳት ይፈራዋል። በሰለስቱ ደቂቅ በቂርቆስ ጊዜ እንዳየረው የተዘጋ ነገር ይከፍታል። ቅዱስ ገብርኤል ሲመጣ ዳንኤል ሱባኤ ገብቶ የሱባኤ ቁጥር ተገልጾለት ትርጉሙ ጠፍቶት ሲቸገር ቅዱስ ገብርኤል ከቻለ ትንቢተ ዳንኤል ምዕራፍ 9 ላይ አለ መጻይኩ ከመፈክር ለከ እስመብእስ የፍቶት አንተ ምስጢር ሊተረጉሙልህ የምትገባ ነቢይ ነህና ለአንተ ሊተረጉሙልህ ልመጣለሁ። ሲመጣ ደግሞ እየበረረ መጣ ይለዋል። ቅዱስ ገብርኤል ሰውርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀር ነው፣ ደግሞ ደስታ ታድሎታል። ሁልጊዜ በቅዱስ ገብርኤል እንደው በደብሩ በሰፈሩ ሁሉ ዘወር ዘወር ያለ ሰው ደስታ ሳይሰማ ሁሉ ከልቤ ነው የምነግራችሁ። እንደው ሰበካ ጉባኤው ደብሩ እንዲፈጸም እንደዚያ እንደዚህ አበልብሎ እንዳይመስላችሁ ከልቤ ነው እማምላክ እማም ነው እንደምናገር። ቅዱስ ገብርኤል የደስታ መልአክ ነው። ዘይት ደስ ያሰኛል፣ ሲቀቡት ፊት ያበራል፣ ደስ ያሰኛል። የእግዚአብሔር ስም ደስታ ነው። ቅዱስ ገብርኤል ይሄን ስም ተሸክሞ ይመጣል። ስንጠራው ይህ ስም ይመጣል። ለድንግል ማርያም ደስታ ነገራት። ለሶምሶን እናቶች፣ ለማኑሄና ለናቱ እናት አባቱ፣ መጻፈ መሳፍንት ምዕራፍ 13 ላይ እንደምታነቡት ልጅ አጥተው ሲኖሩ ተወልዳላችሁ ብሎ ደስታ ነገራቸው። ልጅ አጥቶ ላዘነው ለዘካርያስ ደስታ ነገረው። በጨለማ ላሉት እረኞች ትልቁን ደስታ ነገራቸው። እትፍርሁ እስመናሁ እዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ዓለም ለእናንተም ለዓለሙም ተድላ ደስታ የሚሆን ታላቅ ደስታ